ሄለት እንዴት ዋሉ፣ ሰላም መጡ። ይህንን ሳምንት ደብረ ዘይት ይባላል። ደብረ ዘይት የተባለው ምክንያቱን ታሪኩን ዘርዘር አድርጎ እንዲያስረዱን በአክብሮት እንጠይቃለን። እሽ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራንና ክቡራት ተመልካቾች እንደምንዋላችሁ፣ እንደምናናችሁ፣ እንኳን ለደብረ ዘይት በሰላም አደረሳችሁ አደረሰን። እግዚአብሔር ፈጣሪያችን ኢየሱስ ክርስቶስ የተመሰገነ ይሁን። ያው ደብረ ዘይት ተብሏል፣ ትክክል ነው። ደብረ ዘይት ሲባል ብዙ ምስጢር አለው። ምሳሌ መድኃኒታችን ኢየሱስ ክርስቶስ የጸሎቱን የብርሃነ መለኮቱን በብዙ ቦታዎች ምስጢሩን ገልጧል። የጸሎቱን ምስጢር በጌቴሴማኒ ገልጧል። ብርሃነ መለኮቱን በደብረ ታቦር ገልጧል። እንዲሁ ደግሞ ምስጢረ ቁርባኑን ወይንም ስጋ ወደሙን የስጋ ወደሙን ምስጢር ደግሞ በጌታ አላዛር በአላዛር ቤት ገልጦለታል፣ ነግሮታል፣ አስተምሯቸዋል ለሐዋርያትም የምስጥረትን ሳይ ሙታንን ወይንም የሙታን መነሳትን በኢያይሮስ ቤት የኢያይሮስ ልጅ በማስነሳት አስተምሯቸዋል። በዚህ በደብረ ዘይት ደግሞ የምጻትን ነገር ለሐዋርያት አስተምሯቸዋል። ደብረ ዘይት ማለት በኢየሩሳሌም በኩል ያለች ተራራ የወይራ ዛፍ የበዛባት ተራራ ነች ይላል። በስተምስራቅ በኢየሩሳሌም በኩል ያለች ናት። በስሟ ማን ይባላል? ደብረ ዘይት። ዘይት ማለት ወይራ ማለት ነው። የወይራ ዛፍ የበዛባት ተራራ ቦታ ማለት ነው ስያሜው ማለት ነው። በዚህ መድኃኒታችን ኢየሱስ ክርስቶስ እያስተማረ ባለበት ወራት ወይንም በሚያስተምርበት በሟይለ ስብከቱ ሐዋርያት፣ ጠይቀውታል በዚች ቦታ ላይ እንዳለ ማለት ነው። በዚች ቦታ ላይ እንዳለ የዚህ ዓለም መህልፈት ወይንም ይህ ዓለም የሚያልፈው መቼ ነው? የሰው ልጅ ወልደ እጓለ እመሕያው ወደዚህ ዓለም መጥቶ ኢየሱስ ክርስቶስ ማለት ነው፣ ወደዚህ ዓለም መጥቶ ለሰዎች ፍርድ የሚሰጥበት ዘመንና ወራት መቼ ነው ብለው ሲጠይቁት በአምስት ሺህ ማለት በስምንት ሺ ነው ብሎ ነግሯቸዋል። ስምንት ሺ ሲሆን ግን ዘመኑ ስምንት ሺ ሲሆን ዕለቷንና ሰዓቷን አታውቋትም ብሏቸዋል። አይደለም እንኳን የሰው ልጅ ይህ መላይክ ተሰማይ የሰማይ መላይክትም አያውቋትም ብሎ ይህንን ባስተባራቸው ጊዜ ሐዋርያት ምልክቱን ንገረን ብለውታል። ደብረ ዘይት ማለት ምጽአትን መምጫዋን ሰዓቷንና ዕለቷን የዚችን ዓለም ሕልፈት ባናውቅ እንኳን ቢያንስ ምልክቱ ንገረን ሲሉት ምልክቱን በሰፊው ማቴዎስ ምዕራፍ 24 ጀምረን በምናነበው ኃይለ ቃል ላይ እናገኘዋለን ማለት ነው። ምልክቱን በሰፊው እናገኘዋለን። እዚያ ጋር ያው ወንጌል በዓለም ላይ በየተራራው እንደሚሰበክ፣ ክርስቶስ ነን እያሉ ሐሳውያን ነቢያት እንደሚመጡ፣ በክርስቶስም ሰው እርስ በርሱ እንደሚጣላ፣ ፍቅር ከሰው ልጅ እንደምትርቅ ብዙ ምልክት አለ ወዘተ። ያንን መመልከት ይቻላል። ሌላው ደግሞ በለሳይ ብሮ አምሳሊሁ የበለስን ምሳሌ ምሳሌዋን የምጽአትን ምሳሌ ወይንም ምልክት ከበለስ ተማሩ ብሏቸዋል። በለስ የተባሉ ደግሞ እስራኤል ናቸው ብሏል። እሙንቱ ቤተ እስራኤል በለስ እሙንቱ ቤተ እስራኤል ይላቸዋል። እስራኤል በየስደት ነው ብዙ ጊዜ የኖሩት እንደሚታወቀው። አሁን ግን እስራኤል እየተሰበሰቡ ከየተሰደው ካሉበት ሀገር እየተሰበሰቡ ወደ ሀገራቸው ኢየሩሳሌም ያው ኃይል እየኖራቸው እየበዙ ሀገራቸውን እያቀኑ ነው ያሉት። አሁን ማለት ነው በአሁኑ ዘመን በምናየው እና በምንረዳው ጊዜ ሰዓት፣ በአሁኑ ማለት ነው። በዚህ ሰዓት እስራኤል አሁን ኢየሩሳሌም ውስጥ በዝተዋል ማለት ነው። በኢትዮጵያ እንኳን ብናይ ብዙ ኢየሩሳሌም የተሰደዱ ነበሩ። እነሱ አሁን እየተሰበሰቡ ነው። በዚያን ሰዓት ደግሞ ኢየሩሳሌምን ወይንም እስራኤልን ማለት ነው እስራኤልን ኃይል የሚነሳቸው ማለት ድል የሚነሳቸው እንደ ቀድሞ እንደ ናቡከደነጾር እንደነ ሰልምናሶር ማርኮ የሚወስዳቸው የለም፣ ኃይል ይኖራቸዋል። የዚያን ሰዓት ቀኗ እንደደረሰች ወቁ ብሎ ብዙ ምልክት አስተምሮናል፣ ማለት ነው። ይህን ያስተማረው በየት ነው? በደብረ ዘይት ማለት ነው። በዚህ ተራራ ቦታ ባልኳቸው የምጽአትን ነገር በደብረ ዘይት ስላስተማረ ይህ ታሳምንት ማን ተብሎ ተጠራ? ደብረ ዘይት። ለምን? ትምህርቱ በደብረ ዘይት ስለተሰጠ የማን ትምህርት? የምጽአት መድኃኒታችን የሱ ወደዚህ ዓለም መጥቶ ዓለምን እንደሚያሳልፍና ለሰው ልጅ ዋጋውን እንደሚሰጠው ትንሣኤ ሙታን ትንሣኤ እንደሚኖር መንግሥተ ሰማያት እንደምትመጣ በደብረ ዘይት ተራራ ስላስተማራቸው ደብረ ዘይት ተብሎ የተነገረበት ምክንያት ይህ ነው። ሌላው በጦም ውስጥ ለምን ተነገረ? ጌታችን ይህን ትምህርት ያስተማረው ከጦመ በኋላ ነው። እንደገና ይሄ ቃል ደግሞ እየተነገረ ትምህርቱ እየተሰጠ ያለው አሁን በጦሙ መካከል ነው። ለምን እንዲሆነ ሲባል መድኃኒታችን ኢየሱስ ክርስቶስ ያስተማረው ትምህርትና የጦመው ጦም የእርሱ በመሆኑ ጦሙንም ትምህርቱንም በማያያዝ አባቶቻችን ከጦመ በኋላ ያስተማረው ትምህርት በጦመው በእሱ ጦም ውስጥ መነገር አለበት ሲሉ በደብረ ዘይት ትምህርቱ እንዲነገሩል ማለት ነው። ስለዚህ በዚህ ደብረ ዘይት የሚባል ስያሜ ተሰጥቶ ሳምንቱን ደብረ ዘይት እያልን የምጻትን ነገር እናወሳለን ማለት ነው። ቤተክርስቲያናችን በሰፊው ምጻትን የምታስተምርበት እለተ ምጻትን የምታስተምርበት በዚህ ሳምንት ነው ማለት ነው። ይሄ ደብረ ዘይት የተባለበት የቦታው ስም ነው። በቦታው ስለ ምጽአት ስለተሰበከ፣ ስለተነገረ ደብረ ዘይት የሚባል ስያሜ ተሰጥቶታል ማለት ነው።